ከቅርብ ጊዜ የተነሳ የፈጣን ድክመት ወይም የተጨመረ የሽንት ብዛት ወይም ዝቅተኛ የሆነ የሽንት እንቅስቃሴ ተቀብለዋል። ፈጣን ድክመት ብዙውን ጊዜ በቫይረስ የተነሳ የሆነ የሆድ በሽታ ወይም በምግብ መብላት መረሳት ይከሰታል። በባክቴሪያ የተነሳ የሆድ በሽታ በጣም አስቀድሞ አይገኝም። የፈጣን ድክመት ምልክቶች ምንድን ናቸው? ብዙውን ጊዜ ታካሚዎች ትልቅ መጠን ወይም የተጨመረ የሽንት ብዛት ያሳያሉ እና የሆድ ህመም መብዛት። ከዚህም በተጨማሪ በአንዳንድ ጊዜ ማሙልነት ወይም ማትለጥለት ሊኖራቸው ይችላል። በጣም ትንሽ ሰዎች እንኳን ትኩሳት ያሳያሉ። ነገር ግን በፈጣን ድክመት ጊዜ ማንኛውንም የመጠንቀቅ እርምጃዎች መውሰድ በጣም አስፈላጊ ነው። እርጥበትህን እንደምታጠብቅ አረጋግጥ። በቂ መጠን የወርስ ወይም የዋክትራ ውስድ፣ ምክንያቱም ብዙ ኤሌክትሮላይት ታጣለህ። ይህም የተጨባጭ ድካም፣ ራስ ህመም እና ድካም የሚያመጣው ነው። ስለዚህ በቂ መጠን የወርስ መውሰድህን አረጋግጥ። በተለይም ለእያንዳንዱ የሽንት እንቅስቃሴ ቢያንስ 200 ሚሊ እንዲወስድ ይገባል። ከዚህ በተጨማሪም ህክምና ዶክተር ብዙ ጊዜ የፈጣን ድክመት መቆጣጠሪያ መድኃኒት ይመዘግብልሃል። እና በቅርቡ ብዙ የታካሚዎች አንቲባዮቲክስ እንደ ኦፍሎክሳሲን ወይም ኖርፍሎክሳሲን ለፈጣን ድክመት መጠቀም እንደሚያደርጉ አይተናል። ይህም አስፈላጊ አይደለም። ይህ በእውነቱ በሆድ ውስጥ ያሉትን ጤናማ ባክቴሪያዎች ይገድላል እና በኋላ ብዙ የሆድ ችግሮችን ያመጣል። ስለዚህ አንቲባዮቲክስ ከማውሰዶ በፊት የሆድ ህክምና ሙዚቃ ምክር እንድትወስዱ እንመክራለን።